በአማራ ክልል ደቡብ ጎንደር ዞን ፋርጣ ወረዳ አስተዳደር የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በወቅታዊ ጉዳይ ላይ ያተኮረ ውይይት ተካሂዷል። የውይይቱ ተሳታፊዎች የጦርነት ውጤት እልቂት መሆኑን በመገንዘብ ለዘላቂ ሰላም መረጋገጥ ሁሉም የድርሻውን ሊወጣ ይገባል ብለዋል። ሁላችንም ይሄ ጦርነት እንዲቆም የበኩላችን አስተዋጽኦ ማበርከት ይገባናል። ምክንያቱም ጦርነት የሚያስከትለው እልቂት፣ ድህነት፣ ኋላቀርነት ነው እንጂ ሌላ የሚያስገኘው ነገር ስለሌለ ሁላችንም ቢሆን ለሰላም ዘብ መቆም አለብን። ሰላምን ለማግኘት ለኛ ለእናቶቻችን ስትሉ እባካችሁ ግቡና ሰላም እንፍጠር፣ ሰላም እናገኝ። አገራችን ወረዳችን ሰላም አግንታ የልማት መስክ እንድትሆንና ከሌላ ወረዳ ጋርም ተወዳራ እንድትሆን የተሰደው የሄዱ ወንድሞቻችን ባለሀብቶች ይግቡና ይስሩ። የህብረተሰቡ ፍላጎት ሰላም ነው ያሉት የፋርጠ ወረዳ አስተዳዳሪ አቶ ሙሉ አበጀ በማወቅ ይሁን ባለማወቅ ወደ ጫካ የገቡ ሰላምን በማስቀደም ወደ ህብረተሰቡ እንዲቀላቀሉ ጥሪ አቅርበዋል። ህብረተሰባችን የሚፈልገው ሙሉ በሙሉ ሰላም ነው። ለክልላችን የሚያስፈልገው ሰላም ነው። ለወጣው ቡድንም አውቆም ይሁን ሳያውቅ ወጥቶ እንደዚህ ጥፋት እየፈጸመ ያለው ቡድንም ዋናው የሚጠቅመው ሰላም ነው። ለሁሉም በሰላም ጥያቄ ካለ ሰየው በሰላም ይፈታል በመወያየት ይፈታል። የማይፈታ ነገር የለም። በጉልበት የሚሆን ነገር ፈጽሞ አጥፊ ነው፣ አውዳሚ ነው። የመድረኩ ዓላማ በተራንዋይ የሚናውዙ ግለሰቦች ዓላማቸውን በማክሸፍ ሰላም ያጣውን ህብረተሰብ ሰላሙን ተደራሽ ለማድረግ ያለ መሆኑን የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላው ደጀኔ ተናግረዋል። በሀሳብ መቀንጨር ገጥሟቸው በተራንዋይ የሚዋኙ ግለሰቦች ዓላማቸውን በማያዳግም መንገድ አክሽፈን ሰላም ያጣው ህዝባችን ሰላሙን ተደራሽ ለማድረግ በርካታ ውጣ ውረዶችን አልፈን አስተማማኝ ደረጃ ውስጥ ሆነን አሁንም በብዙ ቀበሌዎች ውስጥ ጠላት ወዲያና ወዲህ እየተራወጠ የግል ፍላጎቱን ለማሳካት የሚያደርገውን እንቅስቃሴ ለማስወገድና ለመግታት ነው። ችግር የሚፈታው በመደማመጥ በመሆኑ ጥያቄዎችን በውይይት መፍታት እንደሚገባ ጥሪ ያቀረቡት ደግሞ የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ ናቸው። አማራ ክልል የገጠመው ችግር ትልቁ ችግር ያሳሰብ ችግር ነው። የአመለካከት ችግር ነው የገጠመው። በዚህ ምክንያት ክልሉ በጣም ከመቼውም ጊዜ በላይ የከፋ ጉስቁልና፣ የከፋ የሕይወት መጥፋት፣ የከፋ ንብረት መውደም፣ የከፋ መንገላታት አጋጥሞታል። ይህ ችግር የሚፈተው ደግሞ በእናንተና በእኔ ነው። መደማመጥ አለብን። ዋናው እንግዲህ እዚህ ጋር መነሻ የሆነው ሰበብ የሚደረጉት ያው የአማራ ሕዝብ ጥያቄዎች የሚባሉ አሉ። ከዚህ በፊትም ተደጋግሞ የሚነሱ እነዚህ ጥያቄዎች ያው የሚፈቱት በሀገራዊ ምክክር ነው። የተገኘውን አንጻራዊ ሰላም ለማጽናት አንድ መሆንና መመካከር እንደሚገባም አቶ አማረ ጥሪ አቅርበዋል። ዘገባው የአማራ ሚዲያ ኮርፖሬሽን ነው።